እኔ ብቻማ አይደለሁም። ጭንቀት ጭንቀት የማይገባበት ኑሮ መቼ ልኖር ነው? ታዲያ ሁለት ያለው አንዱን ይስጥ ተብሏል። አመሰግናለሁ ፈጣሪ፣ በአንተ ያለኝን እምነት ስለምታበረታ። ጥያቄ ግን አንድ ከግማሽ ቢኖረኝስ? ከአንድ ከግማሹ ላይ ለሁለት ላካፍለው እንደዛ ከሆነ ደግሞ ያንሰኛል። አንድ ሙሉ ስለሚያስፈልገኝ ያው እንዳላማርር ሌላ ነገር ማድረግ አለብኝ ማለት ነው። ለምሳሌ ተጨማሪ ስራ ጊዜዎችን፣ ነገሮችን፣ ሰዓቶችን ሁሉ ነገር አጣብቤ ተጨማሪ ስራ ሰራ ማለት ነው። እንደዛ ደግሞ ሆኖ ደግሞ ላማርር ነው ወይ? ሁለት ሞልቼ አንዳንድ እንዳላረግ ለዛም ራሱ የሆነ ተጨማሪ ነገር ያስፈልገኛል። ከዚህ ሁሉ አንድ ከግማሹ ለኔ ይባረከው፣ ግማሹን ባሰጠስ? ግማሹ ትርፌ ነው። መጥፎ እባላለሁ? መጀመሪያ ራሴን ማየት ማስደሰት የለብኝ? በቀን ሶስቴ ስለበላሁ አንገቴን መድፋት አለብኝ? በቀን አንድ የማይበላ ማህበረሰብ ውስጥ ተፈጠረ፣ እኔ ሶስቴ ስለበላሁ ልሸማቅቅ? እከሰስበት ይሁን ነው ወይስ ከነሱ ጋር ተቀላቅዬ ከማመስገን ይልቅ ልመና ልቀጥል? የሰጠኝን ባግባቡ ሳላመሰግን ሳልጠቀምበት ከራሴ እያጎደልኩኝ እየረዳው እየሰጠው ተጨማሪ ልመና ማለት ነው። በዛ ላይ አብዛኛውን ጊዜ ሀቅ የሌለበት ክፋት፣ ስንፈት፣ ንቀት፣ ማስመሰል የበዛበት ነው። ሁሉም የራሱን መስቀል የሚሸከም በፍርድ ጊዜ፣ የሰጣውሽን ለምን አመስግነሽ ተደስተሻል አልተጠቀምሽበትም? ስትለኝ፣ አይ ሌላው ተቸግሮ እያየሁኝ እኔ እንዴት ደስ ይበለኝ ነው መልሴ። በእርግጥ ተርፎኝ ተትረፍርፎኝ አላዘረከረከውም። ስለሞላልኝ ግን ደስታዬም በጎደላቸው ምክንያት ልደብቅ አልፈልግም